አሰላሙ አለይኩም ወራህመቱላሂ ወበረከት ውድና የተከበራችሁ ቤተሰቦቼ እንዴት አዳራችሁልኝ? ደላናቸው ወይ ኔጋ ሁሉ ሰላም። ትናንት እንግዲህ እንደዚህ ሙዚቃ እየጋበዛት መጨረሻ ላይ አካባቢ ምናምን ፎ በተን እያሉ ነበረ። ጌሙን በዝረራ በዝረራ አሸንፎ ማለት ነው። ሁሉንም ጌም አሸንፈዋል። እና ያው ሙዚቃውን እንዳላመጣው ኮፒራይት ይለኛል ውዶቼ። ያው ክልክል ነው እንትን ላይ ዩቲዩብ ላይ ምናምን እንደምታውቁት ማለት ነው እና በመጣው ደስ ይለኝ ነበረ ያልሰማ እንዲሰማ ማለት ነው። ግን ያው ቲክቶክ ላይ የተሰሙት ይሆናል ተቆራርጦ የሚላከው ምናምን እና ውዶቼ እንግዲህ ምርጥ ምርጥ ሙዚቃ ጋብዟት ነበር ለሃይሚዬ እንደዚህ ምስጥ ብሎ እንግዲህ ለሚስቱ የጋበዘው ሙዚቃ በዚህ መንገድ ነበረ። ሲዝናኑ፣ ሲፍታቱ እኛንም ሲያስደስቱን የነበረው ማለት ነው ውዶችዬ። እና ጌሙ ሁሉንም አሸንፈዋል። እንግዲህ እኔ ከመጀመሪያው ጀምሬ እስከ መጨረሻው ድረስ እየተከታተልኳቸው ነበረ ምናምን። ትላንት በቃ ሁሉንም ጌም ነው ያየሁት ማለት ነው። ማለት እስከዛሬ ድረስ ወደ መጨረሻ አካባቢ ያለው ብሩኬ ብቻን በሚገባ ሰዓት በጣም ያመሻል ምናምን፣ እና ትምህርት ቤት ደግሞ ልጆች ምናምን ስለሚሄዱ እኔ በጠዋት እነሳለሁኝና እንደምታውቁት ማለት ነው ውዶቼ፣ እና እተኛ ነበርና ወደ መጨረሻ አካባቢ ያለው ብዙ ጊዜ እያመልጠኝ ነበር ማለት ነው። አንዳንዴ የሚጨርስበት ሰዓት አለ፣ አንዳንዴ ደግሞ ያመልጠኝ ነበረ ና ትላንት ግን ሁሉንም አይቸው ነበር እና ሁሉንም በቃ እንግዲህ ልጆቻችን አሸንፈዋል ማለት ነው። ጊፍተሮቹም የብሩኬ ጊፍተሮች ሀይሚዬም በቃ አላለ የሃይሚዬ እና የብሩኬ ጊፍተሮች እህቶች ይለያሉ። የምሬን ነው። ጨረቃ ፋሚሊ ኩራት ናቸው። ሁልጊዜም እንዳኮሩን ነው። ትላንት ደግሞ በቃ በመሪነት ስትመራ የነበረው ገኒ ነበረች። ገኒ ጊፍተር ጊፍተሯ ማለት ነው እና ከመጀመሪያው ገና ሲገቡ ጀምራ ዩዘር እስከምትመጣ ሰዓት ድረስ እሷ ነበረች በቃ ስትመራው የነበረው ማለት ነው። ዳኒን ቀጥቅጣ ቀጥቅጣ የላከችው እሷ ናት። በስከመጨረሻ ደግሞ በአንበሳ ስደነገጠችው ማለት ነው። እንትና ማን ነው ስሟ? ዩዘር ዩዘር፣ ህቴ ክብር ይገባሻል። የምሬ ነው። ሁላቸውም ግፍተሮች፣ ገኒ፣ ኤደን፣ ሌልሳ የምትባለው ኢቨን፣ ሌልሳ ከገኒ ቀጥሎ ሌልሳ ትላንት ስትሰጥ ነበረ ብዙ ጊዜ እና ብቻ ይመቻችሁ። ደስ የሚል ሁልጊዜም በሄዱበት የሚያኮሯቸው ሁሌም ብሩኬ ማንኛውም የትኛውም ምንትንጋ እንትን ሲል ሲገጥም ልክ እንደ ማለት እንደ ቀጠሮ ጌም ነው የሚያንበሸብሹት ማለት ነው። እና መሻላ በጣም ደስ የሚሉ ጊፍተሮች ናቸው፣ ሁሌም የሚያኮሩት በየሄደበት የሚያኮሩት እህቶች አሉት እና የሃይሚዬ ና የብሩኬ እንግዲህ ኩራቶች ናቸው ማለት ነው። ውዶቼ ኩራቶች ናቸው፣ የጨረቃ ፋሚሊ ጭምር ኩራቶች ናቸው። ሁልጊዜም ቢሆን በቃ እንደዚህ በሞራል ቀብረር ብለን እንደወጣን ነው ማለት ነው። ማንኛውም እንትን ሲመጣ በቃ እንደዚህ ነው እና ከዚህ በኋላ ደግሞ ማለት ነው የንትን የቀጠሮ ጌም እንትን ጋ ቢገጥም ደስ ይለኛል። ማነው ስሙ አሌክስ ጋ አሌክስ፣ ያ ባለፈው እንትን ብሎ የነበረው ልጅ ማለት ነው እና እሱ ጋ የቀጠሮ ጌም አሪፍ ጌም በቃ ቢጫወቱ እንዴት ደስ እንደሚል እና ተዘጋጅተውበት ምናምን በደንብ ማለት ነው። ባይነኛው ያንን በጣም ብዙ ጊፍተሮች ና እንግዲህ ያ ቲክቶከር ነው። ቲክቶከር ና ዩቲበር አንድ አይደለም። ቲክቶከር ያው ብዙ ጊፍተር ይኖረዋል ብዙ እንትን አለው አሌክስ። እንደምታውቁት ብሩኬ ደግሞ ያው ከስንት አንድ ቀን እየመጣ እኛም እንዳይደብረን አለ አደለም፣ በሚቀሩ ሰዓት ምናምን አንድ አልፎ አልፎ ነው እንግዲህ እንደምታዩት ብቅ የሚለው ማለት ነው። እና እንጂ እንደዚህ ቲክቶከር አደለም እንደምታውቁት ብሩኬ ና ያው ያን በጣም ብዙ እንትን አለው ያው ቲክቶከርም እንደመሆኑ መጠን ማለት ነው። ግን ያው ቢገጥሙ ደስ ይለኛል። ያው መሸነፍ ማሸነፍ ያለ ነው ችግር የለውም ግን አይሸነፍም ልጃችን ማለት ነው እና ብቻ እንግዲህ እሱን እነሱ ያስቡበታል። ለማንኛው ከሱ ጋር ብቻ ሳይሆን ሌላም ጋር ከሱ ትንሽ እንትን ያለ ሰው ጋር ቢገጥም የቀጠሮ ጌም ቢጫወቱ ብዬ አስባለው ማለት ነው፣ ውዶችዬ እዬ እንግዲህ፣ ትላንትናው በቃ በጣም ደስ ብሎ ነው ያለቀው። በጣም ደስ የሚል ጨዋታ ነበር። ዳኒሻ ተቀጥቅጣ ተቀጥቅጣ በቃ አልሞት ባይ ተጋዳይ ነው ነገሩና አልሞትም ብሎ በቃ እንትን እያለ እስከ መጨረሻው ድረስ እየተጋፈጠ ነበር እንግዲህ እና ግን አልተሳካለትም ማለት ነው። በስተ መጨረሻም ጭራሽ ባንበሳ ደንግጦ ወጣ ማለት ነው። እጁን በአፉ ጭኖ ነው የወጣ። ለማንኛውም ሚመቻችሁ ጊፍተሮቹን በቃ ገኒ፣ ኤደን፣ ሌልሲ፣ ዩዘር የምትባሉ ልጆች የምሬ ነው። እህቶች አላህ ይጠብቃችሁ፣ በወጣ ይተካ የምሰጡት አትጡ። የምሬ ነው በጣም ደስ የሚል እንትኖች ናቸው፣ ደስ የሚሉ እህቶች ናቸው ማለት ነው። እና ውዶቼ በጣም ክብር ይገባቸዋል። የጨረቃ ፋሚሊ ኩራቶች ናቸው ወላሂ እና ደስ ይሉኛል ሁሌም። በቃ ጌም በገቡ ቁጥር ሀይሚዬም ብሩኬም እንዳስደሰቷቸው ነው ማለት ነው። እና ውዶቼ እንግዲህ ሙዚቃውንም ፏብትን እያሉ ነበረ። በስከ መጨረሻ እንግዲህ በዚህ መንገድ ተጠናቋል ማለት ነው ውዶችዬ። ሌላው እንግዲህ ትናንትና አይታችኋል፣ ሀይሚዬ ሚፍታ ጋር መታ ነበረ፣ ብሩኬም ደግሞ ከሚኪ ጋር መቶ ነበረ ነበርና እስከ መቼ ተደብቀ ብለዋለች። እንግዲህ ሚፍታና እኔ ራሱ እኔ ግን ማለት ነው መጨረሻ ላይ ሳይመጣ ሲቀር በቃ ቤኪ ነው ብዬ አስቤ ነበረ። ማለት በቃ ቤኪ ነው እነሱ ጋር የሚኖረው ማለት ነው ምናምን ብዬ አስቤ ነበረ ለካ ሚፍታህ አለ ማለት ነው። ታውቃለች እስከ ዛሬም ድረስ ነበረ እንደነገረቻቸው ስራ ቢዚ ስለሆነ ምናምን ስላልተመቻቸላቸው ነው ወደ ዩቲዩብ ያልመጣው ማለት ነው። እና በፊት ግን ድሮ ያው ጠርጥሬ ነበር ወይ ሚፍታ ወይ ፍጼ የነበር ያልኩት ግን መርዛን በቃ ሚፍታ ይሆናል ና ብዬ ነበር ያሰብኩት ማለት ነው። እንዳልኩትም እሱ ያሰብኩት ሆነ ማለት ነው። እና ፍጼ ግን ተመልሷል ወይስ ቡታጅራ ነው ያለው? ኋላ አዲስ አበባ የተመለሰ አይመስለኝም። ፍጼ ማለት ነው። ቡታጅራ መሰለኝ አለው ማለት ነው። እሱም ሰሞኑን ጠፋ ብሏል። እየመጣ አይደለም። ያው አልተመቻችለትም መሰለኝ። የጀመረው ነገር ሳይኖር አይቀርም ማለት ነው። ብቻ በያሉበት ሰላማቸው ይብዛ። እንግዲህ ትላንትና በዚህ መንገድ ፋ ብትን ብለው ጨርሰውታል ማለት ነው። እና ወልዶች ዬ ባልና ሚስቱ እንግዲህ ከዚህ በኋላ በጣም ደስ የሚለኝ ነገር ማለት ነው፣ ብሩኬ ላይቭ ላይ ሲገባ በቃ ሀይሚዬም አለች። ደስ አይልም ማለት ከዚህ በፊት ያው በእርግጥ ያው ብሩኬ ና አየ ነው ማለት ሀይሚዬ አለች ማለት ነው። ግን አለ አይደለም ወረዛን ደግሞ ሁለታቸውም አንድ ላይ ሲመጡ እንዴት ደስ እንደሚል የምሬ ነው። እና ያው ከዚህም በፊት አንዳንድ ሴቶች ልክ በላሊት ሂዶ ያመጣት ይመስል ለየ ብቻ በሚኖሩ ሰዓት ብሩኬ ላይ ላይ ሲገባ ሀይሚዬን አምጣት ምናምን እያለ እያልን እና እንትን እያልን እንለው ነበር ማለት ነው። አሁን ግን ያው ሁለታቸውም አንድ ላይ ስለሆኑ በቃ ብሩኬ በገባ ቁጥር ሀይሚዬም አለች ማለት ከሚስቱ ጋር ነው ከዚህ በኋላ የሚመጣው ሀይሚዬም ከባሏ ጋር ነው የምትመጣው። ብቻ ደስ ይላል ወላሂ ደስ ይላል። በቃ ሁሉም ነገር ደስ ይላል እና አንድ ላይ በመሆናቸው በጣም ነው ደስ ያለኝ ማለት ነው በጌሙም በሁሉም በሁሉም ነገር ማለት ነው። እና በጣም ደስ ብሎኛል። የሚፍታህም እንግዲህ አብሯቸው ነው እንግዲህ ከዚህ በኋላ እና ብቻ ሰላማቸው ይብዛ። ሁሉም ነገር ደስ ይላል አሁን ላይ አላህ መጨረሻውን ያሳምረው። ደስታችን እንግዲህ የሚቀጥል ያድርገው ማለት ነው እስከ መጨረሻው ድረስ ማለት ነው። እና ውዶችዬ በጣም ነው ደስ ያለኝ። እንግዲህ ዛሬ ዛሬ ቀን አካባቢ እንግዲህ ልኖር አልችልም አሁን ላይ ታውቃላችሁ ብርድ ሰዓት ነው እና እንግዲህ አረቦች ማዞር ይወዳሉ፣ ያው ቅዝቃዜው ምናምን በማለት ዙረት ያበዛሉ ማለት ነው እና ሳንዞር አንቀርም ዛሬ። እንግዲህ አዲስ ነገርም ካለ ዋይፋይ ምናምን ላይኖር ስለሚችል ልጠፋ እችላለሁ ማለት ነው ውዶች፣ ወዳችኋለሁ። ባይ ባይ። መልካም ቀን ይሆንላችሁ ማለት ነው።